እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው? አዎ ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ ወራ ሶስት ሰዓት ዘጋብኝ መመለስ አልፈልኝ። እንዴ ወጣሁኝ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሂዱ ነው በዚህና እንትን በሉ እዚያ ጋር ግቡ ነው ያም ሲሉን፣ እኛ በሰዓቱ ተገኘን። ተቆርቁ ነው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርደረን፣ እራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ ትጥቅን ልንቀየራችን ነው ትታጠቃላችሁ፣ አለበለዚያ ያሰብነው እንሰራለን፣ አብረን ምን ይሆናል እያሉ። የት ነበር የምታድሩት? እዚህ ወጭ ላይ ነው። ብዙ ጊዜ ዛፍ ነበር። እንዴት አካልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው ማለት መቀዘም ስናክ ነበር ምን ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላንም እሷ ደግሞ አንድ አካል ስለጎደላት ምንድን አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ነቅፋ እየጎተትኩ ሁጀመድ የጀመርኩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው፣ አንቺን እኮ ትችልሻለች። ድምፅ ስጥልኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት። ትልል በቃ መጨረሻውን እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ማለት ነገ ነገ ወዲያ ስደት ነመሆ ነው። ምንድን ነው ማድረግ ስምችለው? በምን አይነት መልኩ ነው ሕይወቴን ነው መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው፣ ይወዳነ ተዳዳሪ ነው የሆንኩት። ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ ውድ ቤተሰቦች እንደምን ናችሁ? ዛሬ እንግዲህ እህታችን አይታችኋታል፣ ምን እንደተደረገች ማለት እስከዛሬ እርግጥ እኔ ከዚህ በላይ ጭካኔ እንዳለ አውቃለሁ። በጣም ብዙ ነገሮች እንዳሉ ይገባኛል። አንድ ጥያቄ ግን ጠይቃችኋለሁ። አቀረቧት፣ ካቀረቧት በኋላ አጠፉባት። አንዴ ሁለቴን የገደሏት አንዴ ሁለቴን የገደሏት ይችለች ይህን የት ብትሆንስ ብላችሁ ማሰብ ያለባችሁ፣ የኔ እህት ብትሆንስ። ሌላ ምንም አይደለም። ሰው ሰው የሆነ ሁሉ የዝች ልጅ ስቃይ፣ የዝች ልጅ መከራ ሁሉ ሰው ይገባዋል። እውነቴን ነው የምላችሁ። ማለት ህመሙን ስትታመሙ በእሷ ጫማ አድርጋችሁ ራሳችሁን ስትስሉት ምን ያህል ሰቀቀን ውስጥ እንደነበረች ምን ያህል በደል ውስጥ እንደነበረች የሚያሳይ ነው። ያውም እኮ ተቆራርጦ ተቆራርጦ የቀረበ ነው። ቤተሰብ እና የብዙ እህቶቻችን ወንድሞቻችን ሰቀቀን በሷ ታይቷል። ኢትዮጵያ ውስጥ አዚህ በላይ አለ? ለምን መሬት ተንቀጠቀጠ? ለምን እንደዚህ ሆነ እንላለን አይደል? ከዚህ በላይ ግፋለን። እና አንድ መሆን አቅቷችሁ። እኔ ነው ነው አልልም። ምክንያቱም በቃ ይህን ስርዓት የሚደግፍ ከቹ ያገኘዋል፣ ከልጅ ልጆቹ ያገኙታል፣ ከሰባት ትውልድ ያገኘዋል። ይህ ትውልድ እና የብዙ ሰው ሰቀቅን የተናገረች ልጅቷ ነገራችን ላይ የአንድ ሰው ብቻ አይደለም፣ የተናገረችው የእሷን ብቻ አይደለም። እውነቴን ነው ምላችው ስራ መስራት ነው ያቃተኝ። በቃ ሳስበው ሰቀጠጠኝ። እኔ ውስጤ ነው ይነካች እና አላቅም። አሁንም ይህን ማይቶ እኮ አንድ መሆን ያቃተው ህዝብ ነው አንድ ለመሆን ሞክ ይሁን ደስ እንደዚህ ማለት አልፈልግም። ራሴ እቃለው ጭካኔ ጥግ ምን እንደማወራ ስለማል በእህቴ ብትሆን ብላችሁ ሰው ልጅ ብትሆን ብላችሁ ሰው ስራሰባት ናቸው ለተሰባት ተማሪዎች ሰው ትናንት የታገቱት አምሳ ሰው የደረሱ በሁለት ሺ አስራ ሰባት በስምንት የታገቷሉ፣ በሁለት ሺ አስራ ስድስት የታገቷሉ ለው እስካሁን አልተለቀቁም። አሁን አንዷ አንድ ነጥብ አንድ ነጥ አምስት መቶ ሺ ተጠይቀ እርዳታ እየተጠየቀ ነው እና ከመሞታው በፊት ልደርስላት ልንደርስላት ይገባል። አላቅም አላቅም። ሰው መሆን ሴትነትን የተፈተንኩበት ሰዓት ነው አሁን። እርግጥ ሁሌም እንደሚሆን ቃል የዛሬው ግን በጣም ጭካኔ የበዛበት ለመስማት የሚዘገንን የሚከብድ ነው። ግን ልጅቱ ጠንካራ ብርቱ ሴት ነች። አሁንም ስልኩ አይሰራም። ደጋግሜ ሞከርኩት ደጋ አይሰራም ስልኳ። አካውንቷንም ያግቱታል፣ ታስራለች የሚልም ሰው አለ። ይች ልጅ ድጋሚ ስብራት እየደረሰባት ነው። ድጋሚ ስብራት ሊደርስባት ነው። ይች ልጅ እንግዲህ ሰው አላቅም፣ ምን እንደምላችሁ አላቅም። ቲክቶክ ያላችሁ ሰዎች እግዚአብሔር አምላኩ ልቦና ይስጣችሁ። ይህን እያየህ ዝም የማትል ቢያንስ በአንድ ሁነህ ካልታገልክ ዝምታን ምረጥ። ከቤታችሁ ይስቅ ይግባ እንደዚህ በዚህ ወጥቶ በዚህ ገብቶ የምትሉ ሰዎች አርፋችሁ ብትቀመጡ ምን አለ? ህዝቡን ራሱ ቢታግል ምን አለ? እኔ ነው ማለት አልፈን ለምን መሬት ተንቀጠቀጠ እንላለን? ለምን ተዚወተን እኛ እኮ በዚች ብድር ያልተሰራ ግብ ያልተደረገ ነገር የለም። ሁሉ ነገር አድርገዋል። እውነቴን ነው የምላችሁ። በቃ ሰቀቀ ነዋ ሰቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀቀ እህቴ ብትሆን ስላችሁ ሰው እውነቴን ነው እምላችሁ። እኔ ከዚህ በላይ ማውራትም አይችልም እንደ ሰው የተዘመኝ ነው የምነግራችሁ እኔ